ምንም አይነት የእጅ ማሽን ሳትጠቀሙ ማዮኔዝ በእጃችሁ እንዴት እንደምታዘጋጁ ዛሬ ያሳያችኋለሁ። የዛሬው ማዮኔዝ አሰራር ማሽን ለሌላችሁ፣ መብራት ከተቋረጠ እንዲሁም ምግቦችን በእጃችሁ ማዘጋጀት ለምትፈልጉ ልዩ አማራጭ ነው። ይህን ማዮኔዝ አንዴ ካዘጋጃችሁት በኋላ እንደ ማባያ ስልስነት ዳቦ ላይ ቀብቶ ለመመገብ እንዲሁም ከሌሎች ግብዓቶች ጋር ቀላቅሎ የተለያዩ የማባያ ስልሶችን ለማዘጋጀት መጠቀም ትችላላችሁ። በተጨማሪ በዛሬው የመለኛ ቪዲዮ ማዮኔዙን አንዴ ካዘጋጃችሁት በኋላ እንዴት ማስቀመጥ እንዳለባችሁ፣ በምን ማስቀመጥ እንዳለባችሁና አንዴ ካዘጋጃችሁት በኋላ ለምን ያህል ጊዜ እንደሚቆይላችሁ ነግራችኋለሁ። ማዮኔዙን ለማዘጋጀት እነዚህን ግብዓቶች እንጠቀማለን። ማዮኔዙን ለማዘጋጀት ከምንጠቀማቸው ዋነኛ ግብዓቶች መካከል እንቁላል አንዱ ነው። አንድ ኩባያ የምግብ ዘይት የአቮካዶ እንዲሁም የሱፍ ዘይት መጠቀም ትችላላችሁ። ግማሽ ፍሬ የሎሚ ጭማቂ፣ ሎሚ መጠቀም ካልፈለጋችሁ ደግሞ አቸቶ መጠቀም ትችላላችሁ። አራት ፍሬ አነስተኛ ነጭ ሽንኩርት፣ ነጭ ሽንኩርቱ ልዩ ጣዕም ስለሚሰጠው ብትጠቀሙት እመክራችኋለሁ። አንድ ቁንጥር ጨውና ጥቁር ቁንዶ በርበሬ። ቁንዶ በርበሬው የምታዘጋጁት ማዮኔዝ ትንሽ ቃጠል እንዲያረግ ያግዘዋል። ቃጠል ያረጋል ስላችሁ ታዲያ በጣም በስሱ ነው። በተጨማሪ ግማሽ የሾርባ ማንኪያ የተቀመመ ሰናፍጭ ወይም መስታርድ እንጠቀማለን። ይህን መስታርድ መግዛት ከፈለጋችሁ በየሱፐርማርኬቱ ታገኙታላችሁ። እኔ የውጭውን የሰናፍጭ ፍሬ ካገኘው ደግሞ ይህን መስታርድ በቤት ውስጥ እንዴት እንደምታዘጋጁ አሳያችኋለሁ። እዚህ ጋር አንድ መዘንጋት የሌለባችሁ ነገር እየተጠቀምን ያለ ነው የተቀመመ የውጭ ሰናፍጭ ሲሆን ማዮኔዙን ለማዘጋጀት ፈጽሞ የአገር ውስጡን ሰናፍጭ መጠቀም የለባችሁም። አሁን ያዘጋጃችሁትን ነጭ ሽንኩርት በደንብ አድርጋችሁ ትፈጫላችሁ። እኔ ሌላ ምግብ የማዘጋጀው ስላለ ተጨማሪ ነጭ ሽንኩርት ጨምሬ ፈጭቻለሁ። ማዮኔዙን ስታዘጋጁ፣ እዚህ ጋር ነጭ ሽንኩርቱ በደንብ ላም ተደርጎ መፈጨት አለበት። ላም ብሎ ካልተፈጨላችሁ በኋላ ማዮኔዙ እርስ በራሱ አያይዝላችሁም። በተጨማሪ እዚህ ጋር እንደ አማራጭ ከዚህ በፊት ያሳያችሁን የነጭ ሽንኩርት ዱቄት ጨምራችሁ መጠቀም ትችላላችሁ። ነጭ ሽንኩርቱ በደንብ ላም ብሎ እንዲፈጭላችሁና ቶሎ እንዲደቅላችሁ ከፈለጋችሁ ትንሽ ዘይትና ጨው ማድረግ ትችላላችሁ። ታዲያ እዚህ ጋር ጨው ከተጠቀማችሁ በኋላ ላይ ማዮኔዙ ላይ የምትጨምሩትን ጨው መጠንቀቅ ይኖርባችኋል። ዛሬ ማዮኔዙን ለማዘጋጀት ጎድጓዳ ሳህን እንጠቀማለን። ማዮኔዙን ስትመቱት ጎድጓዳ ሳህኑ እንዳይንቀሳቀስባችሁ ልክ ምስሉ ላይ በምትመለከቱት መሠረት ፎጣ ጠቅልላችሁ አዘጋጅታችሁ ከላይ ጎድጓዳ ሳህናችሁን ታደርጋላችሁ። የበለጠ ጠንከር ብሎ እንዲቀመጥ ፎጣውን ትንሽ በውሃ ማራስ ትችላላችሁ። አሁን አንድ እንቁላል ሰብራችሁ አስኳሉን ጎድጓዳ ሳህን ውስጥ ትጨምራላችሁ። ነጩን የእንቁላል ክፍል ሌላ ምግብ ስታዘጋጁ መጠቀም ትችላላችሁ። ዛሬ የምናዘጋጀው ማዮኔዝ ከቀለም አንጻር ወደ ቢጫ ያደላል። ይህም የሆነበት ምክንያት ያበሻ እንቁላል ስለተጠቀምንና ቢጫ መስታርድ ስለተጠቀምን ነው። ኳሉን ከጨመራችሁ በኋላ አንዴ ቡና ማንኪያ የፈጫችሁትን ነጭ ሽንኩርት ትጨምራላችሁ። አንዴ ቡና ማንኪያ ቢጫ መስታርድ ትጨምራላችሁ። የእንቁላሉን ነጭ ክፍል ማቀዝቀዣ ቤት ውስጥ ቶሎ መክተት እንዳዘነጉ። አሁን አንድ ቁንጥር ጨውና ግማሽ የሎሚ ጭማቂ ከላይ ታደርጋላችሁ። ሎሚ መጠቀም ካልፈለጋችሁ አንድ የሾርባ ማንኪያ አቸቶ ማድረግ ትችላላችሁ። አሁን የጨመራችሁትን ግብዓት በደንብ ትቀላቅሉታላችሁ። ለመቀላቀል ልክ እኔ እንደማደርገው የእንቁላል መምቻ መጠቀም ይኖርባችኋል። እዚህ ጋ ማዮኔዙን ለማዘጋጀት በጣም ወሳኝ ስለሆነ የጨመራችሁትን ግብዓት በሚገባ መቀላቀል ይኖርባችኋል። ግብዓቶቹን ከቀላቀላችሁ በኋላ ዘይት እየጨመራችሁ ማማሰላችሁን ትቀጥላላችሁ። እዚህ ጋር ዘይት ከመጨመራችሁ በፊት ማድረግ ያለባችሁን ነገሮች ልንገራችሁ። የመጀመሪያው ማማሰል ያለባችሁ ወደ አንድ አቅጣጫ ክብ እየሰራችሁ መሆን አለበት። ሁለተኛው ደግሞ ፈጽሞ ቀስ እያላችሁ ማማሰል የለባችሁም። ማዮኔዙ እስኪፈጠር ድረስ ፈጠን እያላችሁ ወደ አንድ አቅጣጫ ማማሰል ይኖርባችኋል። ሶስተኛ ደግሞ ዘይቱን በአንዴ መጨመር የለባችሁም። ልክ ምስሉ ላይ በምታዩት መሰረት ቀስ እያላችሁ እየጨመራችሁ በሚገባ ማማሰል ይኖርባችኋል። አራተኛና የመጨረሻው ደግሞ ዘይት የምትጨምሩበት ፍጥነትና የእጃቸው የማማሰል ፍጥነት መመጣጠን ይኖርበታል። እጃችሁ በጣም ረጋ ብሎ ብዙ ዘይት የምትጨምሩ ከሆነ ማዮኔዙ እርስ በራሱ አያያዝላችሁም። ስለዚህ የዘይት አጨማመራችሁና የማማሰል ሂደታችሁ እርስ በራሱ መመጣጠን አለበት። አንዴ ከተያያዘላችሁ በኋላ ግን ልክ እኔ እንደማደርገው ቀስ እያላችሁ መቀላቀል ትችላላችሁ። ሌላው አንድ መዘንጋት የሌለባችሁ ነገር ለስላሳ የሆነ ማዮኔዝ የምትፈልጉ ከሆነ ስታማስሉት ወደ አንድ አቅጣጫ መሆን አለበት። እምትበትኑት ከሆነ ፍርፍር ያለ ማዮኔዝ ታገኛላችሁ። አሁን አንድ ቁንጥር ቁንዶ በርበሬና ትንሽ ሎሚ ስለበዛብኝ ከላይ አንድ ቁንጥር ስኳር አድርጌበታለሁ። ስኳር መጨመር ግዴታ አይደለም። እኔ ትንሽ ሎሚ ስለበዛ የአሲድ መጠኑን ለማመጣጠን ብዬ የጨመርኩት ነው። በተጨማሪ ቁንዶ በርበሬ የጨመርነው ለጣዕም ያህል ሲሆን በጣም ያቃጥላል ማለት አይደለም። ማዮኔዙን ካዘጋጃችሁ በኋላ ማብዛት ከፈለጋችሁ ደግሞ ትንሽ ውሃ እየጨመራችሁ ታማስሉትና ሲቀጥንላችሁ ከላይ ልክ እንደ መጀመሪያው ዘይት እየጨመራችሁ ማማሰላችሁን ትቀጥላላችሁ። ይህን ሂደት በመጠቀም ያዘጋጃችሁትን ማዮኔዝ የበለጠ ማብዛት ትችላላችሁ። ማዮኔዙ ለስለስ ብሎ ከተዘጋጀ በኋላ ይህንን ይመስላል። አሁን ደግሞ እንዴት ማስቀመጥ እንዳለባችሁ እነግራችኋለሁ። ማዮኔዙን ለማስቀመጥ ከጠርሙስ የተዘጋጀ ንጹህና ደረቅ ብልቃጥ መጠቀም ይኖርባችኋል። የምትጠቀሙትን ብልቃጥ አየር የማያስገባ ክዳን ቢኖረው ይመረጣል። ይህን ማዮኔዝ በቤት ውስጥ የምታዘጋጁት ከሆነ በብዛት ከምታዘጋጁት ይልቅ ትንሽ ትንሽ ቶሎ ቶሎ እየሰራችሁ ብትጠቀሙ መክራችኋለሁ። ማዮኔዙን ማስቀመጥ ያለባችሁ ማቀዝቀዣ ቤታችሁ እስከታች ነው። ማቀዝቀዣ ቤት ውስጥ እስከ ሰባት ቀን ድረስ ምንም ሳይሆን ይቀመጥላችኋል። ሰባት ቀን ካለፈው ግን ከመመገብ ይልቅ ደፍታችሁ አዲስ ብታዘጋጁ መክራችኋለሁ። ማዮኔዙን ስትጠቀሙ ከማቀዝቀዣ ቤት ካወጣችሁ በኋላ ተጠቅማችሁ ቶሎ ማስገባት ይኖርባችኋል። እንዲሁም ከእጅ ንክኪ ነፃ መሆን ይኖርበታል። ምንም አይነት ማሽን ሳትጠቀሙ በእጃችሁ ብቻ ማዮኔዝ እንዲህ ነው የሚዘጋጀው። ይህን ማዮኔዝ ተጠቅማችሁ የተለያዩ አይነት ስልሶችን ማዘጋጀት ከፈለጋችሁ ከዚህ በፊት በመለኛ ገጽ የሰራናቸውን ስልሶች ተጠቀሙ። ለበርገር፣ ለሳንዱች፣ ለዶሮና ለተለያዩ አይነት የሰላጣ ስልሶችን ከዚህ በፊት ስለተጠቀም ነው ሩቅ ሳትሄዱ እዚሁ መመልከት ትችላላችሁ። የዛሬው ቪዲዮ እንግዲህ እንደጠቀማችሁ ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።